አስተጠቅው ነገር ላይ ለእግዚአብሔር ግብር ይነሳ አ ሳ በዚያ ቀን እግዚአብሔር ተወርዋሪውን እባቡን ሌዋታንን የሚጠቀልለውን ዘነው ሌዋታንን በብርቱ በታላቅና በኃይለኛው ሰይፉ ይቀጣል ይቆራረጣል። በቀጥታ አማርኛ ስንመለከት በዚያን ጊዜ እግዚአብሔር ፈጣኑን ይባል ለዋታልን በጠንካራና በብርቱ ሰዓት ይቀጣል። ባሕሩ ውስጥ ያለው ሳያስ ምዕራፍ ሃያ ሰባት ከቁጥር አንድና ሁለት ያለውን ቃል ነው አንድ ያለው ቃል ነው። የማልብላችሁ ወይም የሚሰብክላችሁ ኢየሱስ ለዘላለም ጌታ። አጠገብ ያለው ሰው በደንብ ያዝርግና ዘንዶ ሞቷል ብለ አላላችሁ አላላችሁ። የስብከተ ርዕስ እንደዚህ ይላል በረከታችሁን ሲበላ የቆየ ዘንዶ ሞተ።

ነገርክ እንደሆነ ተነስ፣ ተነስ፣ ኃይልንም ልበስ። እሺ። በቀድሞ ወራትና በጥንቱ ዘመን በነበረው በቀድሞ ወራትና

ኢባቡን መጀመሪያ ከቀጣ በኋላ ባህር ውስጥ ያለው ሰሎ ብዙዎችን እየበላ ብዙዎችን ነገር ሰብስቦ ተቀጣ።

እግዚአብሔር እጅ በዚህ ተራራ ላይ ያበ ከዛ በኋላ ጭድ በጭቃ ውስጥ እንደሚል ጭድ በጭቃ ውስጥ መጀመሪያ አሁን ባቡ ይወጋል፣ ሁለተኛ ዘንዶው ይሞታል። መጀመሪያ ደግሞ እጅ ካላረፈ አይደለም ጠላትን መርገብ የጠላትን አይን ማይታት አትችልም። የእግዚአብሔር እጅ ማን ተለከለ ካልመጣ እግዚአብሔር ካንተ ጋር ሪሌሽንሺፕ ካላደረገ የእግዚአብሔር አብሮነት አግኝተ ከተማ መሀል መንገድ ላይ ተፍረ ሚትሄደው ኃይል ስመጣ አንተ ሀያል ሰው ሆነ ከተማ የሚታስፈራ ነው። ዛሬ መለክታለ መለክታለ በራሪ ይወጣል፣ ዘንዶ ይሞታል። የእግዚአብሔር እጅ ያልፋል። ዲ ስላችሁ እና ሚራፍ አምስት ላይ አዛቆን የሚባል ከተማ ላይ ዳቆን የሚባል የጣ ጣቶች አምልኮ ነበር። በጣም ንጉስ ነው ሀያል ነው ብሎ በጣም የሚፎክሩበት ዳቆን አምልኮ ነበር። ዳቆንና ታቦትን እኩል አደረጉ። ዳቆን እና ታቦት እኩል ባደረጉ ጊዜ ታቦት ታቦት ታቦት የተሸከማችሁ ሰዎች በእናንተ ውስጥ አንተ ደካባ ልትሆን ትችላለህ። አንተ የተዋረድ ሰው ልትሆን ትችላለህ። አንድ ሸምስ ቀዳዳ ያለ ሸምስ ልትብል ሊወስ ትችላለህ። ውስጥ ያለው ታቦት ግን አይደፈርም። ይደፍራል። ውስጣችሁ ያለው ታቦት የሚደፈር አይደለም። ይደፍራል። ታቦት ከዳጎን ጋር እኩል አድርጎ የእኛ ዳጎን ኃይለኛ ነው፣ የእኛ ዳጎን ጀግና ነው፣ የእኛ ዳጎን ንጉስ ነው ብሎ አስቀምጦ ሲሆን፣ ከፍልስጤም አገር ተማርኮ የመጣ ታቦት ልክ ዳጎን ወዳለበት ከተማ መጣና ዳጎን ጋር አንድ ቦታ ተቀመጠ። ሰዎች አስቀምጦ የሄዱት ዳጎን ማደዳ ላይ ሲመጡ ተንበርክኮ ጠበቀ። ሁለተኛ ጊዜ ዳቦን ከማቀር ነው እኩል የሚታደርጉት አሉ እና ጠራቢቶ ሽቅ አርጎ አሳምሮ እንደገና አስውበው ዳቦን ከታቦት ጋር እኩል አይሆንም ዳቦን ጀግና ነው ብሎ እንደገና ጠራቢቶ በነጋታው እንደገና ስመጣ ዳቦን የለም አንገት የለም እጁ የለም እግሩ የለም በደረቱ ነው የተኛው ዛሬ ዛሬ ዛሬ

በባል ነው ያዩት። ዳጎን እስር የለም፣ ዳጎን እጅ የለም፣ ዳጎን አንገት የለም። ደረጃ ብቻ ተይዟል። በባል አዩና ካህናቶች እዛ ነው ሁለተኛ ጊዜ ዛሬ

ሚጆናልበፍሬ ሬ ምኑ ስሞትሞ ምኑ ስሞት አሁን እስከዛሬ ያለ ፍሬ የኖራችሁ ሰዎች ያለ በረከት የኖራችሁ ያለ በር የኖራችሁ ያለ ሥራ የኖራችሁ መለክታ ዘንዶ ሞቷል። ፍራማሁን ዘንዶ ሞቷል። ውጤታማሁን ዘንዶ ሞቷል። ስኬታማሁን በሥራ ስኬታማ በበርስ ከተማ በጤናስ ከተማ በልጅስ ከተማ በኢየሱስ ሙዋኔ በማንም እንዳትጎታ እግዚአብሔር ምን ያደርጋል? ይጠብቃል? የትኛው ጠላት መጥቶ እንኳን አይዘነም፣ ግንባር ላይ የተቀመጠ ዝም እንዳያነሳ፣ በአንተ ላይ ጠላት እንዳይዘፍር፣ በአንተ ጠላት እጅ እንዳይዘረጋ? ምን ያደርጋል? ይጠብቀኛል? ከዘንዶ፣ ከእባብ፣ ከአውሬ፣ ከሟርት እግዚአብሔር ምን ያደርጋል? አላላቸውም። እስቴ ይጠብቀኛል፣ ብቻ ይጠብቀኛል። እኔ እግዚአብሔር ጠባቂው ነኝ። ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊት እኔ እግዚአብሔር ምንድ ነው ያለ ወታደር ያለ ዘበኛ ያለ ፖሊስ ያለ ማንም አካል? እኔ እግዚአብሔር ምንድን ነው? ከዛ ደግሞ ሁል ጊዜ ከብጭ ምን አደርጋለው? ም ማንም ማንም የኔና የናንተን ነገር እንዳቀፋ ሁል